ሰዎች ትንሽ ቆይቶ ይሰለቻሉ። ስለዚህ እዚህ መቀመጥ እንኳን ለኔ ለናንተም ጥሩ አይደለም። ቢሆንም ትንሽ ቆይ፣ ለኔ ስትል ትንሽ ብቻ። በቃ አሁን ሂጂ፣ ቁርስ አቅርቢ። እኔ እና የተሳልመን እንመለስና እንመካከራለን። እሺ፣ ከመውጣቱ በፊት የማናገር ነገር ነበር። እሺ። እኔ ልጅ፣ ንገረኝ፣ ምን አስፈለገ? አይ፣ ለብቻችን ነው እንድናወር የፈለኩት። ምን ነው ከኔ የሚደበቅ ነገር አለ እንዲያዱ? አረ፣ እንደዛ አይደለም ያው እሱ ብቻ ማወቅ ያለብኝ ነገር ስለሆነ። እሺ በቃ ንግቡ ልጨርስና እናወራለን። እሺ ገሺ፣ በትምህርት ሽ ጠንከር ማለት አለብሽ። እሺ እዚህ ነገር ውስጥ ሁሉ የገባውት ላንች ስል ነው የምኖረው፣ ላንች ነው ይሄን ልጅነትሽን ሽን በደም ተምረሽ ካልተጠቀምሽበት እንዲ ማምን ማለት ነው። እዙ ነገሮች ነገር ውስጥ የገባ ያልገባኝም ባይገባሽ ነው የሚሻሽ። ፎቶ የተነሳው መኪና ተመሳስሎብኝ ካልሆነ በፊት ይሁን ማውቀ ይመስልኛል። ያው እሱማ ብዙ ተመሳሳይ መኪና አለ እኮ። አይ እንደዛ አይደለም አባዬ፣ ሞታ ሞታ ከስራ መሽቶ ሲመጣ መኪና ከለዘ የሚያመጡት በእንደዚህ አይነት መኪና ነበር። ምን እያልክ ነው? የኔ ልጅ ምን ሆነሃል? ተወው በቃ። ይሄን ጭንቀት ማለት ምንም የማይገናኝ ነገር እኮ እያወራህ። ሂጅ የገዛሁት ቲማቲም ቃሮቱ ምናምን ነበር ተገዝቶ እዛው ተቀምጦ እህት የሚያምጭ ስትለኝ ሂጅ ተቀበልኩት ለመቁ ገዝታ ዘውቶቹ ማናቸውን ማየት አልቻልኩም። የሆነ ሰዓት ራሴናሙ ህመሙ መቆጣጠር ሲሄድን ወድቄ ነበር፣ እና ነቂ ሲለኝ የነበረው ሰውዬ ድምፁ አዲስ አልሆነብኝም። የሆነ ቦታ ማቆ መሰለኝ፣ ግን ህመሙ መቆጣጠር ስላልቻልኩም መነሳት አልቻልኩም። በሩ ሲቆረቆር በሩ ላይ የተገኘ ፋይሉን ይዛ መጣች። ይሄንንም ስታገኝ ለወይዘሮ ሄለን ለእናቷ አኑሻ ስትሰጣት ክፈችው ምንድን ነው እያለ ነበር አቶ ቶማስ። በዚህ የተነሳ በድንጋጤ እሷ ግራቀኝ ስትል ከድንገት ምኑ ስትመጣ ሶፋ እኮ ያላረግፍ ምን አላት ሹ እያለች ግራቀኝ ስታይ በድንጋጤ ትፈጣል እንዴ እሱ ይደርስ አልክፈችው እያላት ነበር አቶ ቶማስ። ሰላም፣ ጤና ይስጥልን። ውድና የተከበራቸው የቻናሌ የቤተሰቦች እንኳን ወደስቻናል በሰላም መጣችው። ዛሬ እንግዲህ እንግዳ ክፍል 15 ተለቋል። ወደ ክፍል 14 ስንመለስ እንግዲህ እኑሻ ክላስ ጓደኛዋ ብር ፈላጊው ከውጭ መጥቶ ከክላሷ ውስጥ ሲገባ ነበር ያለቀው። በዚህም የተነሳ እንግዲህ ክላሷ ውስጥ ሆኖ ከድንገት በሩ ሲቆረቆርባት ኑኑ ስትመጣ ነበረ እሱን ወደዛኛው ክላስ አስገብታ የደበቀችው። በዚህ ጊዜ እንግዲህ ተነሺ ትባ ያለች ነይ እና ቁርስ ብዬ እንደዛ እያለች አልነበር። እሱም እንግዲህ ብር ካላመጣሽ እያላት ከእናቷ ስትመጣ አባት ነበር የዘጋዩ። እሱም እንግዲህ እሺ ብሎ ከዛ ይመጣለው ወደ እሷ። እሷም ሂጂ ውጪ በቃ እመጣለሁ በማለት ነበረ እንግዲህ። አሁን እዚህ ላይ ነበረ እንትን እያለ የነበረው። አሁን ቁርስ እየበሉ ሳለ እንግዲህ አሁን ቅዱስ እየበሉ ሳለ አዶናይ ቶማስን አንድ ነገር የምነግርሃለኝ እያለ ሲያወራው ነበረ። መጀመሪያ ግን ወደ እነ እንትና ጋ ስንሄድ ወደ እነ አይንዬ ጋ ልጇ ቀስቅሷት ሞክሪያ፣ ቀስቅሷት ወደ ሀገሩ ወደ ቀየው ሊሄድ ነው። ስለዚህ እናቱን ቀስቅሶ ልሰና ሊሰናበት ነበር። በዚህም ጊዜ እያወራ ሳለ እንግዲህ እሄዳለሁ ሲላት ለምን ትሄዳለህ ልጄ ከእኛ ትለያ ላይ ነው እኔ ዝም እንደሴት ደግሞ ቁጭ ብዬ እምቀመጥ ለምንድን ነው እያለ ነበር ስራ እኮ ነጋሽም እየፈለጉልህ ነው ቢሉት እንኳን ለእኔ እናንተም እንደዚህ እንትን ላላችሁ በጣም ይከብዳል እያለ ነበረ እሱ ስልክን መድረሻ አጥቼ ነው እያለች አይንዬም ተነግረዋለች ለልጇ። በዚህም ጊዜ እንግዲህ አሁን ላይ እንግዲህ ከድንገት ደግሞ ኑንዬም ስትመጣ ሁለቱንም አቅፋ እየሳመቻቸው ነበር። ውይ ስታስቀኑ እያለች ነበረ። ሂለን እንግዲህ ስትመጣ ያው እንግዲህ የሰራችውም ወንጀል በውስጧ አለና እንሳ ቀብላ እንግዲህ ቁርስ እኮ እንትን ብሏል እያለች ነበረ ኑኑን እንትን ስትላት የነበረው አዎ አቅርብና ሁሉንም እያለ ኑ ቶሎ ታዳብል እያለች አልነበረ። አይንዬንም አይንዬም እንግዲህ ቤተ ክርስቲያን መጀመሪያ ሂጅ ልምጣ እስኪ ፈጣሪ ላመስግን ነው ኑኑዬን ያስመጣልኝን እያለች ነበረ። እሺ በማለት እንግዲህ ቁርሱን አቅርባ ሁሉም ቀርበው ሳለ አዶናይም እየበላ ያለ ምግቡም አል ተዋል ብዙ ነገሮችን እያስታወሰ ነው። በዚህም ጊዜ ቶማስን አቶ ቶማስ ጋሼን ማዋራ ነገር አለኝ በሚለው ጊዜ እሷ የምትሆንበት ሪአክሽኗ ራሱ በፍርሃት ትዋጣለች ሄለን። ምክንያቱም የወንድ የአባቷን የአዶናይን አባት የገደለችው ሄለን ስለሆነች አወቀብኝ አላወቀብኝ እያለች፣ ሁለተኛ ደግሞ ኑኑን ያሳገተቻት እሷ ናት። አሁን ላይ ጭንቀት ውስጥ ገብታለች። የእሷ ነገር ሊጋለጥ ነው ማለት ነው። በዚህም እንግዲህ የተነሳ እንዲህ እዚህም ለምን አትነግረኝ፣ ከእኔ የተደበቀ ለምን እዚያ አታወራም ስትል ጋሽኑ ሚስጥር ሳይሆን እሱን ለማውራት ፈልጌ ነው ስትል የምትሆነው ቅጡ ጠፋት። በዚህም ጊዜ ጋሽ ቶማስም ተነስቶ ወደ ሳሎን ተቀምጦ፣ እንግዲህ አዶናይም ሁሉንም ነገር እያናገረው ነበር። እንግዲህ ኑኑን የወሰዳት መኪና ሰዎቹ እንደዝም ነው፣ አባቴ ደግሞ እንደዚ አይነት መኪና ነበረ ስራ ስንትን ሲልበት የሚመጣው እያለ ነበረ። አባቱንም እያነሳ ምክንያቱም እኔ ስቤት ያልተዋጠልኝ አለ እያለ በጥያቄ ውስጥ አለ። ኑኑን ስትልካት ያንን እያስታወሰ ነበረ አዶናይም፣ ምክንያቱም ብሩንም ሰጥታ እንዴት ነው እያለ እሷንም ምንትን ሲል ነበር። ያንን ሲያስታውስ እንዴ ልጄኔ እኮ አባትህን ባልወልድህ አባትህ ነኝ እያለው ነበር። እሱ እሱ አባቴ ነህ፣ ነገር ግን አባቴ ብዬ መጥራት የምፈልገው አባቴን ብቻ ነው። እውነቱን ልንገርህ እያለ ነበር። በዚህም ጊዜ እሱ ልክ ነህ እያለ ነበርና ቶቶባስም ይሄን እያወራው ሳለ በመሀል አንድ ይሄ እንኳን ሁሉም እኮ ሰው ተመሳሳይ መኪና ይኖረዋል እያለ ነበር። እሱ ሊገናኝ ቢሆንም የሆነ ብቻ ውስጥ ያልተዋጠልኝ ነገር አለ እያለ ቀጥታ ወደ እሺ በቃ ይሄ ከሆነ እያለ እሷ ደግሞ ይህን ጊዜ ምግቧንም ትታ አኖሻ ገባ እንዲቆጭ ብለው ነበር። አኖሻም እንግዲህ እንደዚህ የእናቷን ሪያክሽን ስታይ ምን ሆነች ነው እያለቻል። ልጄ ለአንቺ ብዬ ነው ይህንን ዋጋ የከፈልኩት ለአንቺ ስል ነው እያለቻት ነበር። እንዴ ማሚ፣ ምንድነው ዛሬ የምታወሪውን? አውቀሻዋል እያለኝ የተደናገጠኝ ወደ እነሱ አይን አይን እያየች ነበር። በፍርሀት ተውጣ ላይ ስታርጊ ነው ምንም አይደለም በኋላ ነው የሚገባሽ፣ እያለች ነው ስትላት የነበረ ይወድሻለሁ፣ እያለች እንዴ አባት አይወደኝም እንዴ? ታዲያ አባትሽም ይወድሻል እያለቻት እያለ በጭንቀት ውስጥ ትገኛለች እንግዲህ ማነች ሄለን ማለት ነው ይሄን ነገር አውቆቷል አላወቀውም እያለች ነበረ። በዚህም ጊዜ ሚሴጅ ራሱ እየበላች እየላከች ነበረ፣ ወደዛ ወደ የሚያግቱት ሰዎች እየተጻጻፈች ነበረና ይሄንኑ ይሄንን እያለ እሱም እንግዲህ ወደ ኑኑ ጋ ነው የሄደው። ኑኑ ጋ በመሄድ ኑኑ እጇን ይይዝና ይጠይቃታል። ሲጠይቃት ንገሪኝ፣ እንዴት አይነት ነው መኪናው ሰዎችን እስ እንደ አሁን ታውቂያቸዋለች ብታይ ቦታውንስ እያለ ጥያቄ ውስጥ ነበር። እንደ እኔ አሁን እኮ ተመልሻለሁኝ፣ አምልጫለሁኝ። በእርግጥ ጨለማ ስለሆነ የመጣሁበትን ያው ሰፈሩን፣ ስሙን ምናምን አላውቀውም። ጽሁፍ እያለ ይጠይቃታል። ሲያፈነሽስ መኪናው ትልቅ ነው፣ ግን ስላፈኑኝ የሆነ ነገር ስላሸጠቱኝ ደግሞ ነበረ፣ ግን የተሸፋፈኑት ሁለት ልጆች። ድምፁ አንዱ አዲስ አልሆነብኝም፣ ግን መልኩን አላየውም። ፊታቸውን ስለሸፈኑ ላቃቸው አልቻልኩም። እኔም ስለ ደከመኝ እያለች ነበረ ኑኑም ለእሱ ስታስረዳ የነበረው ምክንያቱም የአባቴ ገዳይ እነሱም አብረው እንዳሉበት እንደዚያ ሀፍ ነው እንደወሰዱት ብሎ ስላወቀ እንደዛ እየተጠራጠረ ነው ያለው ይሄ ነገር እያለ ሁሉንም ነገር እያስታወሰ ነው። በቃ አሁን መሄድ አለብኝ ብላ ተነስታ ትሄዳለች። ማነች ኑኑም ማለት ነው። በዚህ ጊዜ እንግዲህ ሄለንም ተነስታ ወደ ሳሎን ትሄዳለች። በዚህም ጊዜ እንግዲህ ሳሎን በምትሄድ ጊዜ ሄለንም እነሱ ማውርተው ምንድን ነው፣ ምን አዲስ እያለ ነበረ። አይ ዝም ብሎ ነው፣ ስለ እንትን ነው እያላት ነበረ። ዝም ብሎ በቃ ተመሳሰለ፣ ጭንቅላቱ የሚያስበውን ነገር ነው፣ ጭንቅላቱ በጭንቀት ውስጥ ስላለ በዛ ነው ይላታል። ማነች ሄለን ይህን ያወቀ መስሏት። በዚህም ጊዜ እንግዲህ በራቸው በጣም እየተመታ እየተቆረቆረ ነበርና ምንድን ነው በሩ ደግሞ የሚቆረቆረው እያሉ ነበረ። በዚህም ጊዜ እንግዲህ ሂጂ እስቲ አኑሻ ቀስ ብለው በሩን እንትን አይሉም እንደ ብለው አኑሻ በሩን ስትከፍት እንግዲህ ፋይል እበራቸው ላይ ተጥሏል ማለት ነው። ያንን ፋይል አንስታ ምንድን ነው ስትባል ይሄንን ስከፍት ሰው የለም፣ እበሩ ላይ ጥለውታል፣ አገኘው ስትል እንግዲህ ማነች ሄለን የምትገባበት ጠፋይ ምንድን ጽሁፍ ነው እያለች ነበር። መጀመሪያ ግን ወደ ትናመሲ ጋ ስንሄድ የሆነ ወረቀት ጠፍቷቸውም መጽሐፍ ላይ እየፈለጉ ነበር፣ የት ገባ እያሉ ቤቱን በአንድ ግራ ቁመውት ነበር። ማን ወሰደው እያሉ ነበር። እንግዲህ አይነት ተጻፈ ወረቀት እሱን ማንም ታረጋግተሽ ፈልጊው እያለች አልነበረ ታዱ ማለት ነው። ታዱም እንግዲህ ስራ አብራኝ እንድትሰራ ፈልጋለሁ ስትል አድኮ ጥሩ ልጅ ናት። በባለፈው እንትን ያልሽ ጊዜ እኔ ክላስ መታ ውርታን ነበር ስትላን ነበረ። ልጇ አኑሻ አይ ለስራ ነው የፈለግኳት እያለች ነበር። እና ጥሪያት እያለቻን ነበር በዛው። እና ወደ ኋላ ወደ ስንመጣ እንግዲህ ወረቀት ተጥሎ እንትኑን ፋይልስ አንስታ አኑሻ ይዛ ትመጣለች። ያንን ፋይል ስታነሳ እንግዲህ ምንድን ነው ብላ በድንጋጤ እንትን ስትል ከላይ አን ማነች ኑኑ ስትመጣ ሶፋውን እኮ ዛሬ እንትን አላልሽውም አላረግብሽውም ኑኑ ይ እያለቻት ነበር። አዎ በቃ በልታች ውስጥ ጨርሶ እንትን አጸደዋለሁ ምን እያለቻት እንዴ አሁን እሱን የቆየው እንትን ታያለሽ እንዴ መጀመሪያ ያሽውን እስኪ ቅድ እንትን በየው ክፈችና እንየው እያሏት ነበረ። በዚህ ጊዜ እንግዲህ ፋይሉን እንደዚህ ቅድድ እያደረገች ልስ- አውጥታ እያንቀጠቀጣት ስትከፍተው በጣም እያንዘረዘራትም ነበረ። በዚህም ጊዜ እንግዲህ በጣም ፈርታለች። የምንድን ፋይል ነው ብላ ምክንያቱም አሁን ላይ አውቀውታል። ኑኑም ስለመጣች በጣም ፍርሃት ውስጥ ትገኛለች። አሁን ያዶና ያማባት የገደለችው እሷ ስለሆነ ብዙ ነገር እየጠበቃን ነው። አቶ ቶማስ ደግሞ የሚያምንባት የሚወዳት ባለቤቱ የሚኮራባት ናት። ይህን ነገር ታደርጋለች ብሎ የሚያስብ የለም። እንግዲህ ለአቶ ቶማስም ወንድሙ ነው እሱ አሁን ላይ እንግዲህ ይህንን ከፍታ ሁሉንም ነገር ልታነብ እንድስታይ ሁሉንም በግራ በቀኝ እያየች አይኗ ፍጥጥ ብሎ እያንቀጠቀጣት፣ እነሱ ምንድን ነው እያሉ ፈጠው ዝጋ ነበረ ያለቀው ማለት ነው። እናንተስ አሁን የያዘችው ወረቀት ምንድን ፋይል ነው ብላችሁ ትገምታላችሁ? አሁን ላይ እንግዲህ ማነች አሁን ላይ እንግዲህ ያለችበት። ሄለን በጣም ጭንቀት ውስጥ ናት፣ ምክንያቱም ኑኑም አምልጣ መታለች። አዶናይ ደግሞ አሁን መኪናውን እየተጠራጠረ ነው። ስለዚህ አሁን ያለበት ሁኔታ በጣም በጣም ጭንቀት ውስጥ ከቷታል፣ ማለት ነው እና በዚህ የተነሳ በጣም እንትን እያለች ነው ማለት ነው እና ይሄን ይመስላል። ስቀጣይ ክፍል እስከምንገናኝ መልካም ጊዜ። ባይ ባይ።